ቤተሰብዬ ሰብይ ምን ትፈሪያለሽ? ብትሉኝ ማለት ነው ፕራንክ። እንዴት አይነት ፕራንክ? ተኝቶ ማስደንገጥ፣ በቃ ተኝቶ ሰዎችን ማስደንገጥ በጣም የምፈራው ፕራንክ ነው። እንኳን አይደለም ተኝተው ቀርቶ ሰው ቁጭ ብሎ ራሱ ሰው ማስደንገጥ፣ እኔ ባይዘ በቃ ማስደንገጥ የሚባል ነገር ለሰዎች በጣም የሆነ ነገር የሚሆኑ ስለሚመስለኝ እፈራለሁ እና ዛሬ ደግሞ ጽጌ ረዳና። ሩታ ባለፈው ጊዜ ይሳቅን ፕራንክ አርገውት ነበረ በተኛበት። ኡፍ የሚከብድ እኮ ነው፣ ሰው ከተኛበት አስነስቶ እብድ እብድ ማጫወት ከባድ ነው። እና አሁን ደግሞ ዛሬ ብድሩ መልሷል ይሳቅ ማለት ነው ከአብረሽ ጋር በመተባበር ሩታን ሚነካት የለም ማንም። ሰላም ሰላም፣ ቤተሰብ እንዴት ከረማችሁልኝ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። በመሰረቱ ማለት ነው ቤተሰብ እኔ እንዳልኳችሁ ፕራንክ ፈራለው፣ የእውነት ለመናገር ስላችሁ አላደላ እንዲጮ ቦሬ። ፕራንክ የሚደረጉ ብዙ አይነት ፕራንኮች አሉ። ቦሬ ማለት ሰዎችን መሸወድ አይነት ግን ይሄ በተግባር የተኛን ሰው እንቅልፍ ውስጥ ሆኖ አንስቶ ገንዳ ውስጥ መዘፍዘፍ ማለት ይሄ ሪስክ ያለው ነገር ነው። እውነት ነው እምላችሁ፣ እውነት ነው እምላችሁ። እና ያ ሰው እንግዲህ ማለት ነው የጤና ሁኔታ ምናልባት በጣም አስቸጋሪ ከሆነ የማይታወቅ የጤና እክል ምናምን ካለበት ሌላም ችግር ሊፈጠር ይችላል። እና እንግዲህ እንዳለ አንስተዋት ነው የተኛችበት አልጋ ላይ ከገልጠዋት አንስተው ነው ውሃ ውስጥ የከተቷት። በዛ ላይ እንዳያቻት ልጅቱ ልብስ አትለብስም እኔ እኮ ግራ ገባኝ። ወይ ሱርማ ብሔረሰቦች ባህል ስለሆነ ነው ልብስ የማይለብሱት? ቆይ ጽጌረዳ ልብስ የማስለብስበት ምክንያት በሙቀት ማሳበብ ኢትዮም እያለች እሷ ራቁታም ናት። እና ለማንኛውም ስለ ራቁትነታችሁ እንግዲህ ያው ከታችን በኮሜንት እየገረፏችሁ ነበር፣ ቀደም ጽጌረዳንም እየተናገሩ ነበር። በቃ አብዛኛው ሰው ጽጌረዳ ያንቺ ራቁትነት አይወድም። እና በሺ ማለት ነው እርግፍ አርገሽ ተይናስቲ በልብስ ነይ ማለት ነው። ጽጌረዳ በልብስ መጣች እንድንል አርጊን። የእንቅልፍ ልብስን የለበሰችው የመኝታ ልብስ ነው። በእርግጥ ግን እናንተ ምን አለ ካሜራውን እንኳን ማለት ነው ዞር ብታረጉ እንዴ ካሜራማን፣ ዘለክ እነሱ ግልጥ ሲያደረጉ ካሜራ ተደቅናለ እንዴ ቁልቁል፣ ጉድ እኮ ነው። ካሜራማኑ ራሱ ማን ነው? በእናታችሁ እንትና ነዋ። ኧረ ወይኔ ጉድ ይፈላ ሼ፣ ምናምን የሚባል ነገር የለም እንዴ። ማርኬ ነው መሰለኛ አይደል፣ ቤተሰብ ካሜራማ ናቸው እና ቢያንስ አለ አይደለ በጣም አጭር ነው ቁምጣዋ። በጣም አጭር ቁምጣ አርጋ ነው የተኛችው ልጅቷ። እንዴት ቢያንስ እሱን እንኳን ዞር አታደርግላትም እንዳይታይ ማለት ነው እንዴ አንዳንዴ ኖራችሁን፣ ተሸፋፈኑ እንጂ ምን ነካችሁ። ሁሉም ነገር ካሜራ ስለተደቀነ እኮ ሚዲያ ላይ አይለቀቅም። ለማንኛውም ግን ማለት ነው እኔ በጽጌረዳ ቦታ ሆኜ የምር በጣም ለሷ ተንዘፈዘፍኩላት። እኔ ውሃው በርዘውት ይሁን ፈጣሪ ወቀው ቀዝቃዛዋ ከሆነ ግን ነቅጣም ከባድ ነው። በነገራችን ላይ አንድ ጥናት ሰምቼ የነበር ቤተሰብ ማለት ነው ያው እንግዲህ የማይወጣ ጥናት የለም እዚህ ምድር ላይ እና የሰው ልጅ ሻወር ሲወስድ ቀጥታ ገብቶ ከፀጉሩ ነው የሚጀምረው በአብዛኛው። አንዳንድ ሰዎች ያው ፀጉራቸውን የተሰሩ ከሆነ ከአንገት ጀምሮ ከፊት ጀምሮም ይጀምራሉ ሻወር ግን አብዛኛው ሰው ከጭንቅላት ጀምሮ ሻወር ይወስዳል እንደተለመደ ነገር ነው በጣም መጥፎ ነው ይላል ሳይንሱ እና ገና ሻወር ቤግ ስትገቡ መጀመር ያለባችሁ ከታች ከእግራችሁ ጀምሮ ነው ከእግራችሁ ከታች ወደ ላይ ነው የሰውነታችሁ የደም ዝውውር እያዋሃዳችሁ ወይም ደግሞ እያለማመዳችሁ ነው ወደ ጭንቅላት መሄድ ያለባችሁ ይላል ሳይንሱ። እና አብዛኛውን ጊዜ ደማቸው ቶሎ ድንገት፣ የሆነ በቅጽበት ቀጥ የሚል ሰዎች አሉ። ስለዚህ በዚህ የተነሳ እንደዚህ አይነት ክስተቶች ስለሚያጋጥሙ ሻወር ስትወስዱ ከእግር ጀምሮ የሚባል ነገር ጽናት ሰምቻለሁ። በዚህ አጋጣሚ ያው ተግባራዊ ብናደርገው አይጎዳንም። እኔ ተግባራዊ ካረኩት ቆይቻለሁ። የምሬ ነው ቤተሰብ። እናም እንግዲህ የማይሞከርብን ነገር የለም። እኛም የሚጠቅመውን እንከተላለን፣ የሚጎዳን እንተዋለን። ምንም ችግር የለው። እናም ጽጌሬዳን እንግዲህ እንደዚህ ከእንቅልፍ እኮ ነው አስባችሁታል። እንቅልፍ ውስጥ ልጅቷ ድብን ብላ ተኝታለች ከእንቅልፍ አንስተው ብድግ ሲያደርጓት፣ አንደኛ ምን ውስጥ ነው ያለሁት? በህልሜ ነው ብላለች እቺ ልጅ በእርግጠኝነት። ከዛ ደግሞ ሻወር ቤቱን አይታችሁት ከሆነ በጣም ቅርብ ነው። አንስተውን ውዞ ስፍስፍ ያደረጓት፣ ውሃውን የሞላችሁ ሩታ ነች። ሩታ ነፍሰሽ ይማር። በቀደም ይስሐቅን ማናት፣ ከፅጌ ጋ ሆነሽ ይስሐቅ ላይ እንደዚህ አይነት ፕራንክ ስራ ስደንግጣችሁት፣ እሱ ዛሬ ልኩን የተወጣባት ጽጌ ላይ ማለት ነው። እንግዲህ ሩታ አልነካም ብላ ነው መሰለኝ፣ ያው የሆነ ፕሮሚስ አለ ሩታ እንዳትነካ። እንደውም እህት ወንድሞቻችን እንግዲህ ሩታ አየር ጉዝናት የሚባልም ነገር አለ። ያ ይመስለኛል ትንሽ የልብ ልብ የሰጣት ለሩታ። ለማንኛውም የተባለ እውነት ያርግልሽ፣ ደስ የሚል መረጃ ነው። እንግዲህ መቼስ አሉ ነው አሉ ነው፣ ከልጅቱ አፍ አልወጣም፣ ቤተሰብዬ። እናም ለዛ ይመስለኛል እንግዲህ ማንም ሩታን የሚነካ የለም። አንድ ሰው ሩታን ቢነካ ወዮ ብሏል፣ እንግዲህ አብርሽ ማለት ነውና እንግዲህ ጽጌሬዳ በጣም ነበር የተናደደችው የምትሆነው ነበር ያጣችው ግን ምን ታደርገዋለች በቃ አንድ ጊዜ እጃቸው ገብታለች ፕራንክ ካደረጋችሁ አንድን ሰው ቀጣይ ለእናንተ እንደሚታቀድላችሁ ማሰብ አለባችሁ ወይ አለመስራት ወይም ደግሞ ስትሰሩ ተጠንቀቁ የምሬን ነው የተኛ ሰው አስደንግጡ ልብ ድካም ቢኖርበትስ አስቡ እንጂ እናንተ ልጆች ተው እንጂ እኔ እንደዚያ ነገር በጣም ነው የምፈራው፣ የምር ቤተሰብ፣ የምሬ ነው የምላችሁ። እና የፕራንክ አይዲያዎች በራሳቸው ትንሽ የዛን ሰው የጤና ሁኔታ ችግር ውስጥ የማይከቱ መሆን አለባቸው። ይሄ ሰው የሆነ ነገር ቢሆንብንስ ብላችሁም መገመጥ ጥሩ ነው፣ ለሌላ ጊዜ ጥንቃቄ። ዛሬ ምንም ስላልሆናችሁ ሳይሆን ጥንቃቄ ያስፈልጋል። ዛሬ እናንተን ፕራንክ ያየ ሌላ ቦታ ወይ እናቱን ወይ አባቱን ወይ እህቱን ወይ ወንድሙ ላይ ይሞክራል። እና የማይሆኑ ፕራንኮች አታርጉ የምር ይሄ ሲሪያስ ምክሬ ነው ማለት ነው። በተረፈ ያው እንግዲህ ባለፈው ሜሪንም እንደዛው ፕራንክ አድርገዋታል። እሷንም እንዲያውም የሆነ ነገር ወርውረውባት ይሄ የሚሳበው ነገር እኔ ስሙ እፈራዋለሁ፣ ወጣብሽ ብሏት በቃ ዘላ እንዴት ተነስታ ስትሯሯጥ እንደነበር አስታውሳችኋል ቤተሰብና እንግዲህ አሁን ደግሞ ለቀጣይ ለሜሪን የታቀደው እንግዲህ መረጃ ከሰማች እነሱ እጅ ውስጥ እንደማትገባ ተስፋ አደርጋለሁ። ምን አይነት ፕራንክ ሊያረጓት እንደሚችሉ አላውቅም። እንዴ ስንቴ ነው እሷ ፕራንክ የምትደረገው? በነገራችን ላይ ሜሪ ቆይ፣ ለምንድን ነው ሜሪን ፕራንክ የምታደርጓት? እሷ ፕራንክ አድርጋችሁ አታውቅም? በዚህ ጉዳይም እንደዚህ አይነት ፕራንክ ማለት ነው። እና ለሜሪ የታሰበው እንግዲህ አዙሮ አዙሮ ይስሀቅ አብሮች ላይ እንዳይሰራው ነው። እኔ ደግሞ የምሰጋው ይመቻቹ ። ለማንኛውም እንግዲህ ፈታ ዘና እያሉ ነው ይመቻቹ። ደስ ይላል ግን ተጠንቀቁ። ለሌላ ጊዜ ያው ፕራንክ ሲደረግ ተጠንቶ ነው፣ አይዲያ ድንገት ሌሊት ሽው ያለባችሁን ፕራንክ አታርጉ። የሌሊት ፕራንክ ከባድ ነው። በዛሬ ሌሊት ነው ቤተሰብ ሊነጋ ሌሊት አካባቢ ነው ይህን ፕራንክ ያደረጉት እና ጥንቃቄ ያስፈልጋል። ከጤና ጋር በተያዘ ቤተሰብ ዘንድሮ ጤናችን ምን ላይ እንዳለ አናቅም። ሁላችንም ላይፋችንም ማሳደድ ነው እንጂ ማንም ሰው እኮ ምን አለብኝ፣ እስቲ ደሜ ልለካ፣ እስቲ ጤና ልታይ የሚል የለም። የእውነት ነው የምላችሁ፣ ሰው ላይፉን ማባረር የጎደለውን ለመሙላት መሮጥ ነው በቃ። የኛ ህዝብ መጠያየቅ እንኳን ቤተሰብ ከቤተሰብ የለም። የቤታችሁን ላይፍ ታሳድዳላችሁ፣ ደጅ ላይ ኑሯችሁን ለማስተካከል ትሯሯጣላችሁ። ቤተ ዘመድ እንኳን እርስ በርስ ተቀራርቦ እንደ ድሮ ጥሩ የሆነ ህይወትን የሚያሳልፍበት ጊዜ እንኳን የጠፋበት ጊዜ ነው። ሰው ጤናውን ቼክ አያደርግም። ሲታመም ብቻ ነው የኛ ህዝብ ወደ ህክምና ቦታ የሚሄደው ለማለት ፈልጌ ነው። በዚህ አጋጣሚ ፕራንክ የምትሰሩ ልጆች ሁላችሁንም ነው የምለው፣ ጥንቃቄ አድርጉ። ያ ሰው አደጋ ውስጥ እንዳይገባባችሁ። በተለይ ደግሞ የተኛን ሰው ፕራንክ አታርጉ። ሴሪየስ ቤተሰብ፣ በጣም መጥፎ ነው። ቁጭ ያለ ሰው እንኳን ሲደነግጥ ያለው ስሜ ይከባድ ነው፣ እንኳን የተኛ ሰው። ለማንኛውም ፅጌን አግኝተዋታል እንግዲህ ይቅርታ ጠይቃ ግን መጨረሻ ላይ ሰድባቸውን የገባችሁ በጣም አናደዋት ስለነበር ማለት ነው። ቤተሰብዬ እንግዲህ ላለመጥፋት ሞክራለውኝ እና ቪዲዮን እስኪ ላይክ ሼር አርጉልኝ። ቤተሰብ አብዛኛውን አሁን ቪዲዮ በጣም ወርዷል እየታየ አይደለም። ላይክ ሼር አርጉልኝ። ቅጣት ላይም ነው ታውቃላችሁ አደለ? ከአንድም ሶስት ጊዜ እንግዲህ በምሰራቸው የነሩታ ቪዲዮዎች ላይ ከአንድም ሶስት ቅጣት መቶብኛል። ቤተሰብና ቻናል እየተጎዳ ነው። ለማንኛውም ግን ላይክ ሼር ማድረግ አትርሱ። ሰላማችሁ ይብዛልኝ ቤተሰብዬ። እንግዲህ እነ ሩታም ይመለሳሉ ብዬ አስባለሁ በቅርብ ጊዜ ወደ ኢትዮጵያ። ቸርቆዩልኝ ቤተሰብ። ሰላማችሁ ይብዛልኝ። መልካም ጊዜ። ባይ ባይ።